ይችግራለን ሩቴ፣ ምን ሆነሽ ነው? ተረጋጊ እንጂ። ይቅርታ ሰሌ፣ አስደነገቅኩ አይደል? የኔ ፍቅር አደንግጬ፣ ሁሉም ነገር በተነጋገርነው መልኩ ነው መሄድ ያለበት። ምንም የሚያስቸኩል ነገር የለውም። አደንግጬሽ። በጣም አመሰግናለሁ ስለተረዳኸኝ። አንተ በጣም የምትለይ ሰው ነህ። የእኔ ፍቅር፣ አንቺ የምትለይ ሴት ነሽ። ሁላኝ አጠገቤ ነሽ። ልጆች ወልደን እስከ መጨረሻው አብረን እኖራለን። እኔ የምፈልገው ልጆቼን ከአንተ ጋር በደስታ ማሳደግ ነው። በቃ ሆን እንተኛ ስል አዎ፣ እንተኛ። ደግሞ በጠዋቱ እዠሽ የምሄድበት ቦታ አለኝ። በጠዋቱ ተነሸሽ እንዳታረፍሽ ለማድረግ ሄሎ ኤልሲ፣ እንዴት ነሽ? አለሁልሽ። ተጠፋፋና አይደል ያው ታውቂው የለ የእኔ ኑሮ እንደሆነ የውጊያ ሜዳ በይሁ። ምን እንዴት አለው ትንሽ የምትዘናጊ ከሆነ ትገዳያለሽ። አሁንማ ባክሽ ሁሉም በቁጥጥር ስር ሆነዋል። ጀግና ተዋናይ ሆኜልሻለሁ። አዎ ሳሚና ሰለሞን በቁጥጥሬ ስር ሆነዋል። ሰለሞን ሂሩት ላይ ተቀይሮባታል ወይ? ያ ጅል ሰለሞን ደግሞ በሂሩት ፍቅር አብጃለሁ ብሎ እኔን ከናካቴው ረስተውኛል ነው የምልሽ። አይ ዋና ሞተሩ የማንቀሳቅሰው ነኝ እንደሆንኩ ቢያውቁ። አይ አዎ አዎ አዎ በነሽ ኦኬ በጣም ደስ ይለኛል። እንደውም ይህን ደስታችንን አብረን ወይም ብናከብር ነው ደስ የሚለ በቃ እንደውም መጣው ቤት። እሺ እሺ፣ ቻው በይ። ተነሽ ውስጥ ሳሚ በጣም በህይወቴ ብዙ ፈተናዎችን አይቻሉ፣ ግን እንደውን የከበደኝ የለም። ፍቅር ማለት ውበትን ፍለጋ አይደለም። ፍቅር ማለት ጥቅምን ፍለጋ አይደለም። ሳሚ ፍቅር ማለት በደስታ ጊዜ መተቃቀፍ አይደለም። ፍቅር ማለት ከእኔነት የጸዳ ከማዳላት የራቀ ከመፍረድ እጁን ያወጣ በመከራም በሀዘንም በደስታም ጊዜ መተሳሰብ መረዳዳት ነው። አንተ ያላገኘከውን ነገር ለሌሎች መመኘት፣ በአንተ ላይ እንዲፈጸም የማትፈልገውን በሌላ ሰው ላይ ያለመፈጸም ነው። ሳሚ ፍቅር ማለት ይህ ነው። ለመስዋዕትነት የማይሰስት ፍቅር መስዋዕትነትን ድል ያደርጋል። ሳሚ እኔም ለአንተ ስል የማልፈልገውን ነገር እያረኩ ነው። አንተ ግን ሰው ለአንተ የሚከፍለውን ዋጋ ሳይሆን የምታየው የራስህን ጥቅም ብቻ ነው። የራስህ ቤተሰብ እንዳይጎዳ እንዳይቀየሙ ነው የምታስበው። እኔ ስለሚደርስብኝ መከራና ስቃይ ቅንጣትም አታስቡ። አየ ሳሚ፣ ስህተት እዛ ጋር ነው ታዲያውን አንተ ባበላሸኸው ነገር እኔን ለምን ጥፋተኛ ታደርገኛለህ? ለምን ለምን እኔን ትቀጣኛለህ? እኔ ምን አጠፋው? እኔ ምን በደልኩ? ለአንተ ስል በከፈልኩ መስዋዕትነት፣ ይህ ብስት የዛች የክፉ ሴት ቃል ሰምተህ እኔን ቀጣኸኝ። ሳሚ፣ በጣም ሊያዘንኩ፣ በጣም ደስ ያለኝ አመሰግናለሁ። ነው ሒሩቴ፣ አንችን ደስ ስላለሽ እኔም በጣም ደስ ብሎኛል። ግን ምስጋናው ከምን የተነሳ ነው? ሰላሜን ነው ያገኘሁት። ይዘኸኝ ሄድክበት ቦታ በጣም ነው ደስ የሚለው። ራሴን ዞር ብዬ እንዳይ ነው ያደረገኝ። እስቲ ከተደሰሽበት፣ ሰላምሽን የሰጠሽ ምንድን ነው ማለቴ? የአንቺ አስተያየት ለየት ስለመልብኝ ነው። ምን መሰለ ሰሌ፣ አንዳንዴ ለራስ ብቻ የምትነግረው ምስጥር አለ? ያንን ነገር ደግሞ ለሰው ብትነግረው ሰው እንዳንተ ሆኖ አይረዳህም? በዛ ችግር ሊጎዳ ይችላል። እኔ ደግሞ ዛሬ ያንን ጭንቀቴን ለፈጣሪ ነግሬው ቅልል ብሎኛል። ዋው በጣም ደስ ይላል። አይዞሽ ሀሳብሽና ጭንቀትሽን ለማስወገድ ከሰው ሳይን ከፈጣሪ መጠጋት ነው። ከፈጣሪ ቀጥሎ ደግሞ እኔም ከጎንሽ ነኝ። አመሰግናለሁ ሰሌ፣ ግን አንተን በመጀመሪያ ሳይክ እንደዚህ አይነት መልካም ሰው ትሆናለህ ብዬ አላሰብኩም ነበር። እንዴ! እና ምን አይነት ሰው ነበር አድርገሽ የምታስቢ? እስቲ ከውስጥሽ ያለውን ነገር ምንም ነገር ሳደብቂ ነገር አላ አይደል የሆነ አስመሳይ ሰውን በጥቅሙ የሚገዛ የሆነ ውስጥ ድብቅ ነገር ነው የምትመስለኝ እና አሁንስ እንዴት አገኘሽ አሁንማ በጣም ጥሩ ሰው ከራሱ አልፎ ለሰዎች የሚጨነቅ ሰዎችን የሚረዳ ጥሩና አስተዋይ ሰው ሆነ ነው ያገኘው አየሽ ሩቴ የሰው ልጅ ጨው ወይም ስኳር አይደለም ቀምሰን አናውቀውም ቀርበ ነው እንጂ አንድ ምሳሌ ልንገረሽ እሺ ሁለት መጽሐፎች ጎን ለጎን ቁጭ ብለዋል። አንዱ ሽፋኑ ያምራል፣ አንዱ ሽፋኑ ያስጠላል። አንቺ ሳታቂው ሽፋኑ የሚያምረውን ወስደሽ አላነበብሽው፣ ግን ሳይመችሽ ቀረሽ። ከዛም በኋላ ሽፋኑ የሚያስጠላውን መጽሐፍ ወስደሽ አነበብሽው፣ እየተመቼሽ መጣሽ። ከዛ ሌላ ሰው መጥቶ የትኛው ነው ጥሩ ብለው ስጠይቅሽ፣ የትኛው ነው ብለሽ ነው የምትመልሽለት? ሽፋኑ መጥፎ የሆነው እንዲያነቡ ነግራቸዋል። ለምን ይመስልሻል? አንቺ ሁለቱንም አንብበሽ ስለተረዳሽ ነው አይደለ? ሰውም እንደዚሁ ነው። ከላይ አይተሽ ማፍረድ የለብሽም። ባለባበሱ፣ ባካሄዱ፣ ባኗናሩ ሳይሆን የሰው ልጅ ውስጡን አይተሽ ወይም ቀርበሽ ነው ማወቅ ያለብሽ። ሰሌ፣ ደስ የሚል ገለጻ ነው የነገርከኝ። ይሄንን ገለጻ የሚመጥን ቆንጆ ቁርስ ሰራላለሁ፣ መጣሁ። እሺ፣ መጀመሪያ ግን ለብስ ልቀይር ምን ሆነ? ነው የተፈጠረ ችግር አለ? አባባ ደህና አይደለም? እሱ ደህና ነው፣ ከደህና ነው፣ ሁሉም ደህና ናቸው። እኔ ኔ እንደና ያሉኩት እንዴ! ለምን ምን ሆነ? ይሄ ነዋ። ይሄ ለምን ለምን? ሒሩቴ እስከ ዛሬ ድረስ ይህን ሁሉ ግፍና መከራ ስታሳልፊ ለምንድን ነው ያልነገርሽኝ? ለምን? አረ ቀስ በል ሰለሞን። እኮ አለ? ይኑራ ይኑር እንደውም፣ መሮኛልሽ። እሺ ሳሚ ተረጋጋ። እንደዚህም አይሆንም። ቆይስ ከዛሬ ለፋንበት መና ይቀር። ሩፌ ነስቲ አንዴ። ሰሌ ይቅርታ፣ ስልክ እያወራሁ ነበር። መጣሁ ጨርሻለሁ። ይህን ፍቅር፣ ይቅርታ አድርጊልኝ። ይህን ሁሉ መከራ ስትቀበይ ከጎንሽ አልነበርኩም። እባክሽ ይቅርታ እንደዚህ እንደቀላል ይቅርታ እንደዛ ልቤን ሰብረው ስታበቃ ምንም እንዳላደረገ ሰው ይቅርታ ትለኛል ሂሩቴ ጥፋተኛ ነኝ አውቃለሁ ግን ሁሉንም ነገር መጀመሪያ ልትነግርኝ ይገባ ነበር ልነግር ስፈልግማ አይለቅም ስደውል ስልክ አይሰራም በአካል አግኝቼ እንኳን ላስረዳ ስሞክር ከኔ ይልቅ ከሰው የሰማከውና በስልክ ያየከውን ከሆነ አምን ገፋከኝ ውሸታም አደረከኝ ሂሩቴ ባክሽ እባክሽ ለልጃችን ስትቅርት አድርጊልኝ እባክሽ ምን ልጃችን? የእኔ ባህልስ ነበር እኮ ያልከኝ። አሁን ወረቀት ስታይ ልጃችንስ ማለት ፈልግ? ሳሚ፣ ጎርተከኛል። አስከፍተኛል። አውቃለሁ፣ አውቃለሁ፣ በድዬሻለሁ፣ አስቀይሜሻለሁ። እባክሽን ለልጃችን ስትይ የመጣውን ሁሉ ፈተና አብረን እንጋፈጣለን። እባክሽ ይቅርበኝ። ሒሩቴ እባክሽ፣ ለእሱ ጊዜው ረፍዷል። በዛ ላይ ደግሞ ሰለሞን በጣም ጥሩ ሰው ነው ልጎዶ አልፈልግም። ደግሞ ከሰለሞን ጋር እስክለያይ አንተም የልጅ አባት መሆን እስክታምን ድረስ ይቅርታ የሚባል ነገር የለም። ለጊዜው ግን ሳሚ ተወኝ። ማግኛት አደልች ከሲ አንተ እንዚህ እያሞኞች ምንም ከማያውቀው ሰለሞን ጋር አለማን ትቀጫሉች፣ አይደል የእኔው ጥፋት ነው። መጀመሪያም እንደዚህ አይነት አሳብ ማምጣት አልነበረብኝም? ስማ የአንተ ጥፋት አይደለም። አንተን ከትዳር አፋታችን፣ አሁን ደግሞ ከወንድምና ከአባት ጋር ልታጣላ ነው። በጊዜ የሆነ ነገር መፈልጋለብህ። ህብስት አሁን ሁሉም ነገር አብቅቶለታል። ምንድነው መወስነው? ሳሚ እንደዚህ ሲጨቀጭቅን ለእኔ ጥቅም እንዳይመስለን። አንተ ከዚህ ችግር ውጣ እንጂ ፍቻችንን በስነ ስርዓት ማድረግ እንችላለን። እኔ ለአንተ በጣም ስለሚጨነቅልህ ነው። ለምን ቆይ ለምን ታዝኛለሽ? ሚጥሚጣ የራስከሚያኖር ነው። ቆይ ስም አሳም አንተ ለራስህ እንኳን ባታስብ ለወንድምህ አታስብም? ቆይ እሱ እንዲጎዳ ትፈልጋለህ እንዴ? እንዴ እንዴት እፈልጋለሁ። ታዲያ ካልፈለክ እነሱ ላያቸዋ የእነሱ መለየት፣ ካልፈለክ ደግሞ አንተ ከሄዱት ህይወት መውጣት አለብህ ማለት ነው። እውነትሽን ነው መለየት አለባቸው። ከዛ እስከ መጨረሻው ከቤት ማባረር አለብኝ። ዋው ጎብዝ አስተዋሽ ነሽ። እኔማ፣ ብዙ መንገድ ስለተራመድን ደክሞሽ የረሳሽ መስሎኝ ነበር። አልደከመሽም እንዴ? መልከማ፣ በጣም ደክሞኛል፣ ግን ያው እንድነገርኝ ስለፈለግኩ። አይ ሒሩቴ፣ ይህን ሁሉ መንገድ በታክሲ መምጣት እንችል ነበር። ለምን በእግራችን እንድንመጣ ረኮች መሰለሽ? እኔ እንጃ፣ እስቲ ንገረኝ። ለምን መሰለሽ በራስሽ መምጣት እየቻልሽ የሰውን እርዳታ መጠበቅ እንደሌለብሽ ላሳይሽ ነው። ምን መሰለሽ ታክሲው ማለት ጓደኛሽ ወይም የቅርብሽ ሰው ማለት ነው። በራስሽ ማድረግ የምትችሉን ነገር ሰው እንዳያደርግልሽ ወይም እንደረዳሽ መፍቀድ የለብሽም የምለው ገብቶሻል? አዎ ገብቶኛል። የምትወጂ ሰው እማምሽን በአካል አይቀበልልሽም። ስትሰበሪም፣ ከአንቺ በቀር ማንም ሰው አይፈወስልሽም። ስትሸነፊም፣ ከቁርጠኝነት በላይ ማንም እንደማያግዝሽ ወቂ። እውነትህን ነው ሰሌ፣ በጣም ተረድተኸኛል። እኔ ብዙ ጊዜ ሰዎችን አምናለሁ፣ ግን ያመንኳቸው ሰዎች ደግሞ መልሰው ይሰብሩኛል። አንቺ ጠንካራ ሴት ነሽ። እንደገና ለመቆምና ለመቀጠል የራስሽ ኃላፊነት ነው። ዋጋሽን በሰዎች አይን አትፈልጊ። አንቺ ሁሌም በራስሽና በራስሽ ብቻ ነው መጓዝ ያለብሽ። በጣም አመሰግናለሁ። በህይወት ከቀረብኳቸው ሰዎች እንዳንተ በግልጽ ችግር የነገረኝ ሰው የለም። በጣም አመሰግናለሁ። አንተ በጣም አስተዋይ ሰው ነው። የሚገርም ነው። ጥሩ ፍቃኛ

አይደለም እንዴ፣ ሰላም። ትንሽ ስለደከመኝ ነው። የኔ ፍቅር፣ ምነው ችግር አለ እንዴ? የለም፣ ደክሞኝ ነው። አይዞ ኬኔዋል። ለድካሜ የሚሆን ቆንጆ ምግብና ቡና ፈላልሃለሁ። ለምን አንቺ ትሰሪያለሽ? ሒሩት አለች። አረ እንዴ፣ እሷ ትሰራለች። አይ ችግር የለውም፣ እኔ እሰራለሁ። ደግሞ ለባለ ያለው እንኩ። አይ እንግዲህ፣ አይሆንም አልኩ። አይሆንም በቃ? እኔው ልብሴን ቀይሬ ሰራዋለሁ። መጀመሪያም ቦታ ያህል ነበር። ይቅርታ ዲቢና ረፊ እሰራዋለሁ አ አመሰግናለሁ። እኔ እሰራዋለሁ፣ ደግሞ ስራ አይደል። እንደ እኔ እንደዛ ላልኩ ላግዘሽ ነው ያልኩት። ደግሞ ብዙ መቆም ለልጅሽም ጥሩ አይደለም። ገብተሽ ረፍት አድርጊ። እንዴ ቆይ ከመቼ ጀምሮ ነው ሆነው ስሌና ሰርግ መጨነቅ የጀመርሽው? ነው ያሰብሽው ነገር አለን? ይጫጂ ደግሞ ሁሌም ሰው ክፉ ሆኖ ነው የሚመስልሽ? ይ እኔም እኮ ሴት ልጅ ነኝ ስለሰው አስባለሁ።

ስትጠጪ የዛኔ ታየዋለሽ። ስማንለ ስትያለሽ እንበይ ተረጋጊ። እንግዲህ ስላሰብሽልኝ አመሰግናለሁ። አይዞሽ፣ መገፋት ማንች አልተጀመረም። ቻዩ አልገባኝም። ሁሉም ነገር በቅርብ ይገባሻል። ሲጀመር ደግሞ አንቺ ነሽ ጥፋተኛ ያላቅምሽ መንጠራራት አልነበረብሽም። አውቃለሁ። ማንነቴንም ስለነገርሽኝ አመሰግናለሁ። አሁን ስራ የነስራበት ውጪ ልኝ። ለማንኛውም አንድ ምክር ልምከርሽ፣ በጣም ይጠቅምሻል። እሺ፣ ምክሩ ምን መሰለሽ? ረጅም መንገድ የሚሄድ ካሰብሽ የማያራምድሽን ጫማ አታድርጊ። ለምን ሲባል፣ ተበጥሶ ከመንገድሽ ነው የሚያስቀርሽ። ይገባሻል? ወይም አሁን ሁሉም ነገር አልቋል። ጭንቀት ስለልጅ ልጅ ከሆነ እሱንም ቢሆን ይጨርሸዋሉ ሰላይዙ። አንተም አታስብ ሒሩት ያንትናት አሁን፣ ምንም የሚያግድህ ነገር የለም። በደስታ ግብታት መኖር ትችላለህ። እኔም ባሌን ራሴ ማድረግ እችላለሁ። መልካም የትዳር ሳምንት ይሆንላችሁ። የሆነ ነገር ይሸጠ፣ የተቀጠለ ነገር አይሸጣችሁ እኔ እንጃ ምንም አልሸተኝም። ሳሚ፣ ኧረ የሆነ የተቃጠለ ነገር ምንም ነገር